የሰራዊት ሪፎርም ሲጀመር አንዱ የሪፎርሙ ሴንትራል ፖይንት መሆን ያለበት በዲፌንስ ትጥቅ ራስን መቻል የሚል አቅጣጫ ነው የተቀመጠው። አቅጣጫው መመነሳት በርካታ እቅድ ወጣ። እቅድ ከወጣ በኋላ አሁን አቅም ተገነባ ማለት ነው። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተህ እንደ እንደ ከረሜላ አይደለም የምትገዛው። ፕሮሰስ አለው። የዛሬ ዓመት ይልሃል። አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረው። እና ቢያንስ ቢያንስ በተተኳሽ ራሱን የማይችል አገር አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያ እና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ ነው ስራ ጀምሯል። ይሄ አቅም ለኛ ብቻ አይደለም ለራሳችን አሁን የገነባ ነው። የኢንዱስትሪ አቅም ኤክሰሲቭ ነው፣ ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም በጣም ምርጥ ኢንዱስትሪ ተገንብቷል ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። ክቡር ጠቅላይ ሚኒስትር የሰጡን አቅጣጫ፣ የሰጡን ማበረታቻ፣ በየጊዜው የሚያደርጉብን ግፊት ለእኛ ኢነርጂ ነበረ። እኛ ደግሞ ባለቤት ነን እና እንደዛ የሄድን ነው። የዚህ ኢንዱስትሪ ማኔጅመንት ቲሙ በጣም ጠንካራ ነው። አዲስ ቲም ነው። ኦልሞስት አዲስ የኢንዱስትሪ ማህበረሰብ እንደፈጠርን አድርገን ነው የምንቆጥረው። እነዚህ ሼዶች ድሮም ነበሩ፣ ሼዶቹ ነበሩ፣ ግን የወደሙ የቆሸሹ፣ ሰው መጥቶ ሊያያቸው የሚጠየፋቸው ናቸው። አሁን እንደ ማንኛውም የዘመኑ ኢንዱስትሪ ተቀይሯል እና እዚህ ደርሰናል ማለት ነው።